ዘመንኛ የዲጂታል ስርዓቶች የዓለምን መልክ በብዙ ስለመቀየራቸው ማሳያው ብዙ ነው። ከአገልግሎት አሰጣጥ እስከ ግብይት፣ አይነተ ብዙ የማህበረሰብ እንቅስቃሴዎች ጊዜና ቦታ ቆጣቢ በሆነ መንገድ የመተካት ሂደቱም ዕለት ተዕለት እያደገና እየተቀየረ መጥቷል። ይህም የዘመኑ የሀገራት የመወዳደሪያ ሌላኛው ሜዳ አድርጎታል። በኢትዮጵያም የቴክኖሎጂ ክህሎትን ለማዳበር እንደሚያስችል የታለምለት የ5 ሚሊዮን ኮደርስ ኢኒሽቲቭ የስልጠና መርሃ ግብር እየተሰጠ ይገኛል። ወትሮም ለዲጂታሉ ዓለም ቅርብ የሆነው ተተኪ ትውልድም የዚህ እድል ተጠቃሚ ሆኗል። ከዛ በፊት የሚንተረስቱ ነበረኝ ትንሽ ዩቱብ ላይ የተለያዩ ሶሻል ሚዲያዎች ላይ የማር ነበር ግን እነዛ በጣም ሀይ ኳሊቲ የላቸውም፣ የወረደ ነው በጣም። ኢትዮ ኮደርስ ከመጣ ጀምሮ ደግሞ በጣም የተለየ ፈንደመንታሉ በጣም የተለየ አሪፍ አድርጎ ነው የሚያስተምሩት። ሾርት በሾርት ነው የሚያስተምሩት ና በጣም አሪፍ ሆኖልኛል። ምሰማቸው የነበሩ ነገሮች ከዚህ በፊት የአይቲ መምህራኖች እየዞሩ ስለ ኢትዮ ኮደር ይነግሩ ነበረ። ና የተወሰነ ትንሽ ነገር ነበር የማውቀው። ከዛ በኋላ ስልጠናውን ከጀመርን በኋላ ደግሞ በደንብ ቤዚክ የሚባለውን ነገሮች ማወቅ እንድችል አድርጎኛል። የተለያዩ ቲክቶኮች ላይ ምናምን ዛላይ ሰዓታቸውን ያጠፉ ነው አይደለ። ይሄኛው ግን በቀላል መንገድ ማለት በአጭሩ በትንሽ ሰዓት ላይ በጣም ታላቅ ነገሮች እንድንማር የሚያደርግብን ትልቅ እድል ነው ብዬ ነው ማሰበው። በቀራኒው መድኃኔ ዓለም ሁለተኛ ደረጃ ትምህርት ቤት የሚማሩት እነዚህ ተማሪዎች ስልጠናው የትምህርት ሰዓታቸውን በማይሻማ ሁኔታ፣ ይበልጡንም እያደገ በመጣው የዲጂታል ዓለም ራሳቸውን ለማብቃት እንዳስቻላቸው ነግረውናል። ለዚህ አይነት ነገሮች በሚመጡበት ሰዓት ላይ ደግሞ ትልቅ ለተማሪዎች በጣም ትልቅ እድል ተደርጎ ነው የሚታዩት። እና ትምህርት ቤቱም ለእኛ ካስታወቀ በኋላ ሌሎች ተማሪዎች በደንብ አድርጎ በሚዲ ሚዲያም በተለያዩ መንገዶች በማስታወቂያ በተሰራበት ሰዓት ላይ እዛ ሰዓት ላይ እዚህም ኢንተርኔቱ ተዘጋጅቶ ይሆናል። ስለዚህ ኛው ነገር መማር አለብን ብለን ወሰን ከዛን ገብተን ይሄኛው ኮርሶች በደንብ አድርገን በምናይበት ሳት ላይ ያው ከቴክኖሎጂ ጋር ምን አይደል በደንብ አድርገን ቁርኝት መፍጠር እንዳለብን ማለትም ከዚህ በኋላ ለመቀጠል ካለብን ማለትም ወደፊት ቴክኖሎጂ የቴክኖሎጂ ዘመን እየመጣ ነው። ስለዚህ ከዚህ በኋላ ለመቀጠል ካለብን የተለያዩ ነገሮችን በዚህኛውን በዚህኛው አማራጭ አድርገን በጣም ብዙ ነገሮች መማር እንዳለብን ነው የተረዳሁት። ማለትም ለተማሪዎች ነጋችንን ዛሬ እንድንሰራ ያስችለናል ብዬ አስባለሁ እንደ አንድ ሰልጣኝ ማለት ነው ምክንያቱም ከዚህ በፊት ዩቲብ ላይ ሌሎች ኮርሶችን ብናይ እንደዚያ አይደሉም። ማለት ፍሊክሰብል አይደሉም። ታይማቸው አሁን ብናይ የዩቲብ ላይ ያሉትን ታይማቸው በጣም ረጅም ነው። እዚህ ላይ ግን በጣም አጭር ነው። በዛ ላይ አሁን በተማሪ ሌቭል ለምሳሌ ምሳ ሰዓት ገብተን ላብ ክላስ እንጠቀማለን። እረፍት ሰዓታችን መጠቀም እንችላለን። ከዚህ አንጻር በጣም አሪፍ ነው ማለት ነው። ኢትዮ ክድርስ ወደ አራት ይዘቶች አሉት። ፋንዳሜንታል ፕሮግራሚንግ አለው፣ ዳታ አናሊሲስ አለው፣ አንድሮይድ ዲቨሎፐርስ ፋንዳሜንታል አለው እና አርቲፊሻል ኢንተለጀንስ ደግሞ አሉት። እነዚህ አራቶቹ አሉት ነው ዌብ ዴቨሎፕመንት ነው። በእነዚ ውስጥ ያሉ ነገሮችን ለምሳሌ ኤችቲሜል ሴሴስ ጃቫስክሪፕት፣ እነዚህን ነገሮች በደንብ እስኪሉ እንዲኖረኝ አድርጎኛል። ስለዚህ ከገባም በኋላ ላይ የሆነ ኮርሶችን ያስመረጠናል። ዚች ጋ ለምሳሌ እኔ መማሩ ፈልጎ እዚች ጋ ስለ ፕሮግራሚንግ ፋንዳሜንታሎቹ ነው እሱን መርጥለታለ ማለት ነው። ሮል ነው ገብተን ከዛን፣ ይሄው እንደሚታየው እዛ ከመጀመሪያችን በፊት የኛ አካውንት ሊኖር ይገባል። ስለዚህ እዛች ጋር ከመጓተች በፊት አካውንት እንከፍት ያስደርገናል። ስለዚህ አካውንት እንከፍትለታለ ማለት ነው። ለምሳሌ እዚህ ጋር የሆነ ስለ ኢንትሮዳክሽን ቱ ፕሮግራሚንግ ላንጉዌጅ ማየት ፈልግ፣ ይሄው እና እዚህ ቅድም እንደሚታየው ጋብቼ፣ እዛች ጋር ሰርች አድርጌ፣ የሚፈልገውን ኮርስ አግቼ ከዛን ጋብቼ ይሆነ ኮርሱን ለበዚህ ነው በዲዛይን መልኩ ከተላለው ማለት ነው ቪዲዮችን አይቼ እኛ ደግሞ ደስ የሚለው ነገር ከሌሎቹ ፕላትፎርሞች ትንሽ ይህ ነገር በትንሽ ደቂቃ ማለት በጣም ታላልቅ ነገሮችን በትንሽ ደቂቃ ነው እንዳስተምር የሚያደርገው ማለት ነው። የአምስት ሚሊዮን ኮደርስ ኢኒሼቲቭ የስልጠና መርሃ ግብር የዲጂታል ስርዓቶችን በቀላሉ ለመረዳት አስችሎናል የሚሉ ተማሪዎች፣ ይህም በዲጂታል ዓለም ተጠቃሚነታቸውን ለማስፋት እንደሚያስችላቸው ያነሳሉ። የስራ ፈጠራን በማሳደግም ሀገር አቀፍ የዲጂታል ጉዞ ለማፋጠን እንደሚያግዝ ታምኖበታል። ይህኛውን ነገር ተምረን ትልቅ ነገሮች መፍጠር እንፈልጋለን ወደፊት ላይ ማለት ያው የቴክኖሎጂ ዓለም የተፈጠረ ነው። ዓለም ሌላ ሀገር ሌላ ቦታ ላይ ሄዷል፣ ሌላ ታሪክ ውስጥ ገብቷል። አሁን እኛ ደሞ ኢትዮጵያንም ደግሞ ከእነሱ ጋር እኩል አድርገን ማስሄድ እንፈልጋለን ማለት ነው። 11ኛ 12ኛ ላይ ያሉ ቲዮሬቲካሊ ተማሪዎች ይማራሉ ክላስ ወደ ተግባር ሊገባ ሲል ያው ፕሮግራም ለመጻፍ ይቸገሩ ነበር። አሁን ያለው የሙያ ትምህርት የሚባለው ከመጣ ወዲህ በተለይ በዚህ ዓመት ጀምሮ ብዙ ተማሪዎቻችን ወደዚህ ዘርፍ እየመጡ ነው ማለት ነው። አሁን እነዚህ ልጆች በኢትዮ ኮደር ትሬኒንግ ከጨረሱ በኋላ ወይ ዲቨሎፐር መሆን ይችላሉ፣ ሰው በራሳቸው ስራ ፈጠሩ ማለት ነው። ፕላስ ለምንፈልጋት ወይ ደግሞ ወደፊት ለሚኖረው ዲጂታል ወርልድ ኮምፒቴቲቭ ሲቲዘን ክሬት ለማድረግ አንድ በነፊሻሪ ነው ማለት ነው።